እንዴት አንድ ሰው እንደ ብዙ ተቆጥሮ ብዙሃኑን እሳት ሊያለብስ ይቻለዋል? ምን ኃይልና ጸጋስ ቢያድርበት ይሆን? አጋንንትን ማሸነፍ፣ ሟርተኞችን ማባረር፣ የገስታትን ማሰገድ፣ መላእክትን እንደ ሰው በትህትና ማዘዝ የተቻለው ምን ኃይልን ቢሰጠው ይሆን? ምን ልዩ አይነት የክርስትና ምግባርስ ተጎናጽፎ ይሆን? እንደምንስ ያለ ትዕግስትና ትህትና ደርቦ ይሆን? እንዴትስ ያለ ጽናትና ድፍረትስ ኖሮት ይሆን? ወደ ጨካኞች መንደር እየሄደ ወደ ገዳይ ነገስታት ግዛት እየገሰገሰ ወደ ሟርተኛ ሕዝብ እያመራ ከቃሉ የተነሳ ፍጥረታትን ወደ ፈጣሪያቸው መምራት የተቻለው? በዛሬው መርሃ ግብራችን በኢትዮጵያ ታሪክ ውስጥ በ14ኛው ክፍለ ዘመን ተነስቷል ስለሚባለው ንጉስና የአንደኛው ክፍለ ዘመን የኢትዮጵያ የታሪክ መምህራንና መጽሐፍት ስሙን በየትምህርታቸው ስለሚዘክሩለትና በአባ ተክለ ሃይማኖት የጸሎት ኃይል ከአዛብነት ወደ ክርስትና ከኤ አማኝነት ወደ አማኝነት የተመለሰበትን ከዘመናት በፊት የተፈጠረውን ታሪክ በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ውድ የመናቲው ቤተሰቦች በቀጣይ ገድለ ቅዱሳን በተከታታይ እንዲደርሳችሁ ላይክ እና ሰብስክራይብ ያድርጉ። ላይክ ሰብስክራይብ ስለሚያደርጉ በእግዚአብሔር ስም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የሀገሩ ገዢ ሞቶሎሚ በዚያ ከመናፍስቱ ጋር እግዚአብሔርን ክዶ በሚኖርበት ግዛቱ ቅዱሱ አቡነ ተክለ ሃይማኖት መጦ ከእግዚአብሔር ጋር ይሆን ሟርተኞቹንም ያሳፍር ዘንድ አሕዛብነትንም ከሀገሩ ሊያጠፋለት ወደደ። ሞቶሎሚ ግን ከአንድም ሁለት ሶስቴ ወደ ገደል በወታደሮቹ እያስወረወረ ሊያጠፋው ወደደ። ይህ ሁሉ ግን መፍትሔ አልነበረም። ይልቁንስ የአባ ተክለ ሃይማኖትን ተአምር ያዩ ሰራዊቱ ሁሉ በተክለ ሃይማኖት አምላክ ማመን ጀመሩ። ይህንንም ነገር ሁሉ በህመም ላይ ሆኖ የሚመለከት ሞቶሎሚ የእርሱን ርኩሳን መናፍስት የካዱትን ሰራዊት ሁሉ አስጨፈጨፈ። በዚህ ጊዜ ቅዱሱ ገብረ ዋህድ ወደ እርሱ ገብቶ ሞቶሎሚን፣ ንጉሥ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪው ብታምን ይህ ሰውስ ባዳነህም ነበር ማመኑንስ ባመንኩ ነበር አለው። ነገር ግን መንግሥቴን እንዳይወስድብኝ ይፈራዋለው እንጂ አለው። ገብረ ዋህድም ቀድሞ ከቤተ ሄሳር ትቢያ አልሻም ሲል አልሰማኸውም ነበር? ስለዚህስ ነገር እኔ ጨርስልሃለሁ፣ እባካ አትፍራ አለው። ማርያንም ገብረ ዋህድን፣ ይህን ሁሉ ክፉ ነገር ያመጣህብን አንተ ነህ ብለው አሉት። ገብረ ዋህድም እንዲህማ አትበሉ፣ እንደዚህማ አትናገሩ፣ ንጉሡን መዳንም አትከልክሉት። እናንተስ ግን ከእርሱ ጋር እናፈታትናችኋለን እናንተ ያሸነፋችሁት እንደሆነ እሱን እንገድላለን፣ እሱ ያሸነፋችሁ እንደሆነ ደግሞ እናንተን እንገላችኋለን አላቸው። ይህ ነገር ንጉሡን ደስ ስላሰኘው ቀፈረው ድም ደግ ነገር መከርከኝ ያድነኝ ዘንድ ፈጥነህ አምጣልኝ አለው። ሂዶ ብፁዕ አባታችን ተክለ ሃይማኖትን ከቀሩት ምእመናን ጋር አጽመ ሰማዕታትን ሲያስቀብር አገኘውና እኔም እንዲህ መከርኩ፣ ንጉሡም እንዲህ አለ ብሎ ነገረው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድን ምክርህ እንደ ኩሲ ምክር በእኔ ዘንድ የተወደደ ነው ነገር ግን እግዚአብሔርን ከማርያኖች ጋር ለምን አስተካከልከው ለምን እሳነጻጸርከው ብሎ ቢጠይቀው ገብረ ዋሃድም እግዚአብሔርን ከማርያኖች ጋር ያስተካክልኩት አይደለም ኃጢአታቸው ይፈጸምባቸው ዘንድ ይህን አልኩ እንጂ ብሎ መለሰለት ይህን ካለ በኋላ ብፁዕ አባታችን ተክለ ሃይማኖትን ወስዶ ከንጉሡ ዘንድ አስገባው ኦቶሎሚም ብፁዕ አባታችን ተክለ ሃይማኖትን ባየው ጊዜ አንተ ሰው አድነኝ ቀፈረውድም እንደነገረኝ ኋላ እናደርጋለን፣ አለው ጾ አባታችን ተክለ ሃይማኖትም እስኪ ቀድሞ ማርያኖችን አድኑኝ በላቸው። አንተን ማዳን ቢሳናቸው እኔ በፈጣሪ ስም አድንሃለሁ አለው። ንጉሡም ማርያንን፣ እናንተ ለምን አታደኑኝም? እኔ ስለናንተ ዘውትር እጣላለሁና፣ ብታደኑኝ አድኑኝ፣ ባታደኑኝ እናንተ ነገድላችኋለሁ ብሎ ሟርተኞችን ጠየቃቸው። ማርያንም ይህ ሰው መድኃኒት አድርጎብሃል፣ እኛ በምን ማዳን ይቻልናል? የአንዱ መድኃኒት ከአንዱ መድኃኒት፣ የአንዱ ብልሃት ከአንዱ ብልሃት ጋር አንድ አይደለምና፣ ነገር ግን እሱን እንድንገድለው ፍቀድልን። ገብረ ዋህድም በምንም በምን ልትገድሉት አትችሉም፣ ነገር ግን ንጉሡን አድኑኝ እንዳላችሁ አድኑት በቅድሚያ ያላቸው። ማርያንም መድኃኒታችን ከመድኃኒታችሁ ልዩ ነውና ማዳን አይቻልንም አሉ። በዚያን ጊዜ ብፁዕ አባታችን ተክለ ሃይማኖትም ይህስ ለምክንያት ነው። ከስራችሁ የተነሳ ፍጻሜያችሁ ይታወቃልና እኔ በፈጣሪ ስም አድነዋለሁ። በእናንተም በእኔም መካከል ነገር እንወስን። ንጉሥ እኔን እንደወጋ እናንተንም ይውጋችሁ። መውጋት ባይቻለው ጦሩን በእጁ አጣብቃችሁ መከራ ብታጸኑበት እኔ አድነዋለሁ። ባላድነው ግን እኔን ይግደለኛ አላቸው። ይህንንም ማለቱ ሞቶሎሚ አቡነ ተክለ ሃይማኖትን ሊወጋው ባለ ጊዜ ጦሩ በእጁ ተጠምጥማ የቀረችውን እያስታወሰ ነው። ንጉሱም ይህን ነገር የቀና ነው እንደዚሁ ይሁን ነገር ግን ቀድሞን ናድነኝ አለው። እጽው አባታችን ተክለ ሃይማኖትም ይህን ታደርግ ዘንድ በአምላኮችህ ማል አለው። እንዳለው እንዲያደርግ ማለ። ዳግመኛም ንጉሱ አንተም ለራስ እወቅ፣ ያላዳንከኝ እንደሆነ እገድላሃለው የተናገርኩትን አላስቀርም ቢለው እጽው አባታችን ተክለ ሃይማኖትም ግደለኝ፣ እኔ ለራሴ አላዝንም አለው። ብፁዕ አባታችን ተክለ ሃይማኖትም በስሙ የማስተምር በጌታ በኢየሱስ ክርስቶስ ስም ከደዌ ዳን ብሎ ይዳስሰው፣ ከደዌው ፈጥኖ ዳነ። ሁለቱም ጦሮቹ ከእጁ ተላቀው ወደቁለት። የሰለለ ክንዱም ፈጽሞ ዳነ፣ አእምሮም ተመለሰለት። ከዚህ በኋላ ብፁዕ አባታችን ተክለ ሃይማኖት ቀድሞ የተነጋገረው ፈጥነህ አድርጋለው፣ እሺ በጄ ብሎ ሞቶሎሚ ከእጁ ጋር ተጣብቃ የነበረችውን ጦር ስላችሁ አምጡልኝ ብሎ አዘዘ። ብፁ አባታችን ተክለ ሃይማኖትም መድኃኒትን አድርግበት ብለው ማርያን ምክንያት እንዳያደርጉ ይህን ትተህ ሌላ አምጡ ብለህ እዘዝ ስላለው ሌላ አምጡ ብሎ አዘዘ። ማርያንንም በሉ ጥበብ የምታውቁ ተመራረጡ አላቸው። ማርያንም የአምላካቸውን ስም ጠርተው መድኃኒታቸውን ያዘጋጁ ጀመር። ከእነርሱም ሦስቱ ተመርጠው ከንጉሡ ፊት ቆሙ። ብፁ አባታችን ተክለ ሃይማኖት ግን ከወዲያ ተቀምጦ ይዘብትባቸው፣ ያሾፉባቸው ነበር። የተሰበሰቡትም ሰዎች ሁሉ ይህንን ያደንቃሉ። ሞቶሎሚም ከዙፋኑ ተነስቶ ክንዱን አጽንቶ ጦሩን ወረወረና አንዱን ካህነ ጣዖት ሳምባውን ቢወጋው በጀርባው ዘልቃ ወጣችና ሁለተኛውን ወጋችው ከሁለተኛውም ወጣ ሶስተኛውን ወጋችው። ሶስቱም በአንድ ጊዜ ወድቀው ሞቱ። እኒህም በብዛቱ ያሉ የማርያን አለቆች ናቸው። መኳንንቱም ንጉሡን ሞቶሎሚን በአንድ ቀን አይሁን ማርያኑን ሁሉ ሰብስበህ ከዚህ ሰው ጋር አፈታት ናቸው እነሱ ቢያሸንፉት እሱ ይሙት፣ እሱ ቢያሸንፋቸው ደግሞ እነርሱ ይሙቱ አሉት። ንጉሱም የቀሩትን ማርያን ጠርቶ በቁጣ ቃል ሄዳችሁ ወገኖቻችሁን እስከ አርባ ቀን ድረስ ሰብስቡና ይህን ሰው ድል የምታደርጉበትን ተማክራችሁ መታችሁ ተፈታተኑ አላቸው። ማርያንም ፈርተው ሰውን ሁሉ የወይራ እንጨት ሰብስቡ ብለህ እዘዝ፣ ልሳኑ ወደ ሰማይ እስኪደርስ እሳት ያንድዱ፣ ከላዩ ወጥተን ዘፍንበታለን። በዚህ ቢያሸንፈን ሰውነታችን ባንተ እጅ ናት ብለው ወገኖቻቸውን ሊሰበስቡ ሄዱ። ንጉሱም በኔ ግዛት ያለ ሁሉ አንዳንድ ሸክም የወይራ እንጨት ያላመጣ ቤቱ ይዘረፍ፣ ከብቱ ይወረስ፣ ሰውነቱንም ወደ ገደል ይጣሉት የሚል አዋጅ አናገረ። የሀገሩ ሰው ሁሉ የወይራ እንጨት ሰብስበው ተራራ እስኪያክል ድረስ ከመሩ። ማርያንም፣ ባለመድኃኒቶቹም፣ አርቶኞቹም ሁሉ ተሰበሰቡ። ዳግመኛም ሰራዊቱም አርባ ቀን ድረስ የሚያደርገውን ያዩ ዘንድ ተሰበሰቡ። ያን ጊዜ ሞቶሎሚ ብፁዕ አባታችን ተክለ ሃይማኖትን አንተ ሰው ስምህ ማን ነው አለው ብፁዕ አባታችን ተክለ ሃይማኖትም እናት አባት ያወጡልኝ ስም ፍሥሐ ጽዮን ነው ከመልአክ ግን ይወጣልኝ ተክለ አብ፣ ተክለ ወልድ ተክለ መንፈስ ቅዱስ ነው ብሎ መለሰለት ሞቶሎሚም ስምህ ምን ይወደድ መልክህም ደስ የሚያሰኝ ነገርህም የጎላ የተረዳ ስምህም ያማረ ነው የወለደህ አባት ምን ይመስል አንተን የወለደች እናትስ ምን ትመስል አንተን የተሸከመች ማሕፀን ንዕድ ክብርት ናት። አንተን የሚያሳደጉ ጡቶች ንዑዳት ክቡራት ናቸው። የተወለድክባትም ቀን የተባረከች ናት። እኔን ተመልከት፣ መልኬ ጥፉ ነው፣ ሰሜም ከመልኬ ከፋ ነው። ደስ ያለህ ብፁዕ ሆይ እናት አባትህ ያወጡልህን ስም ትሰጠኝ ዘንድ እለምንሃለሁ፣ እኔም ሺህ ወቂት ወርቅ ይሰጥሃለሁ አለው። ብፁዕ አባታችን ተክለ ሃይማኖትም የመንግሥትህን እኩሌታ ብትሰጠኝ ስሜን አልሰጥህም። ነገር ግን በፈጣሪ ስም ብታምን ያለዋጋ ሰጥሃለሁ፣ ቢለው ሞቶሎሚም ማርያንን ባሸነፍካቸው ጊዜ በአምላክህ አምናለሁ አለው። ብፁ አባታችን ተክለ ሃይማኖትም እኔም ያን ጊዜ ሰጠህለው፣ ሲል መለሰለት። ብፁ አባታችን ተክለ ሃይማኖትም ስለ አምላኬ ስም የሞቱትን የኒህን ቅዱሳን ስጋቸውን ቅበሩ ብለህ እዘዝ ስላለው ንጉሱም ሰራዊቱን ሰማዓት የሆኑትን የቅዱሳን ስጋ ቅበሩ ብሎ አዘዘ። ብፁ አባታችን ከንጉሱ ዘንድ ወጣ ሰማዓት የሆኑትንም ቅዱሳን መልበረዴ በሚባል ስፍራ ቀበሯቸው። ንጉሱንም እንዲህ አሉት፣ እነሆ ማርያንና ሰራዊት ሁሉ ተሰብስበው በደጅህ ይጠባበቃሉ፣ በዚህች ቀን እንዲመጡ ቀጥራቸዋልና። ኦቶሎሚም አስቀድመን ከሸዋ የማረክናቸውን ካህናት አምጥታችሁ ለዚህ ሰው ስጡ አለና አምጥተው ለብፁ አባታችን ሰጡት። ካህናቱም ብፁ አባታችን ተክለ ሃይማኖትን ባዩት ጊዜ ከጫማው ስር ወድቀው ሰገዱለትና ተነስተው እጅ ነሱት። የደረሰባቸውንም መከራ ሁሉ ነገሩት። ብዙ አባታችን ካህናቱን ፈጥናችሁ ወደ እኔ ሳትመጡ ለምን ቀራችሁ? ወይስ መምጣቴን አላውቃችሁምን ምን አላቸው። መምጣትህን በእውነት አውቀናል፣ ታምራትህንም ሰምተናል። ወደ አንተ እንዳንመጣ ግን የሚጠብቁን ዘበኞች ከለክሉን አሉት። ብዙ አባታችንም ለጣውት ሰገዳችሁን? አላቸው ካህናቱም ያለ ፈቃዳችን በእስራት ቢያስጨንቁን ቢያስጭንቁን አሁን አሉት። ክቡር አባታችን ተክለ ሃይማኖትም ከፈጣሪ ከእግዚአብሔር ጋር እኔ አስተርቃችኋለሁ ቆዩኝ አላቸው። ሞቶሎሚም መኳንንቱን እስኪወጡና ማሪያን ቁጠሯቸው አላቸው። መኳንንቱን ወጥተው ቆጠሯቸው። ቁጥራቸው 100 ዛር አንጋሾች፣ 200 ሟርተኞች፣ 300 ስር ሰው የሚያጠፉ ጨሌ፣ ዛጎል፣ ጠጠር የሚጥሉ ወገን መቶ ሴቶች ነበሩ። እነዚህም አመፀኞች በጠቅላላው ቁጥራቸው አንድ ሺህ ነበር። መኳንንቱም ከቤት ገብተው ቁጥራቸው ይህ ነው ብለው ለንጉሱ ነገሩት። ንጉሱም እኒህን መኳንንት ወደ ብፁ አባታችን ተክለሃይማኖት ላካቸውና ለሆ ተአምራት የሚያደርጉ ማርያንን ሁሉ ሰብስቤ አዘጋጅቻለሁና እንዳታሳፍረኝ፣ አንተ አሸነፋቸው እንጂ እነሱ እንዳያሸንፉ፣ እኔም አንተ ብታሸንፍ እወዳለሁና አሸንፍልኝ እንጂ እንዳትሸንፍብኝ ብሎ ላከበት። መልእክተኞችም ለብፁ አባታችን ይህን መልእክት ላከበት። ብፁ አባታችንም የን ሰምቶ ፈገግ ብሎ ስቆ ንጉሱን እንዲበሉት አላቸው። አትዘንልኝ ማርያን ቢያሸንፉኝ፣ እኔን ግደል አምላኬ ክርስቶስም ከድንግል ማርያም ስጋን እንደለበሰ የሃያ ሁለቱ ስነ ፍጥረት ሁሉ ፈጣሪ እንዳይደለ ይሁን ብሎ መለሰ። መልእክተኞቹም ለንጉሱ ብፁ አባታችን ያለውን ነገሩት። ንጉሱም ማርያንን እንደልማዳችሁ ስራችሁን ስሩ አላቸው። ማርያንም በተከመሩት እንጨቶች ላይ እሳት አነደዱና ነበልባሉ እስከ አየር ወጣ። ንጉሱም ከሰራዊቱ ጋር ወጣና በእሳቱ አንጻር ቆመ። የሀገሩ ሰዎችም ሁሉ የሚያደርገውን ለማየት ተሰበሰቡ። አንዳንዱም በአንዱ በባልንጀራው ላይ እስከ መቆም ደርሰው ታላቅ መጨናነቅ ሆነባቸው። ማርያንም የተንኮል መምህሮች የሆኑትን ሁሉ ከእሳቱ መካከል ገብተው ከዚያው ቁመው የርኩሳን አማልክቶቻቸውን ስም እየጠሩ ሞቶሎሚ ሆይ በጦርነት የሚረዱህን ጠላቶችህን ድል የሚነሷቸውንም አምላኮችህን እያቸው ተመልከታቸውም እያሉ ለንጉሡ ይዘፍኑለት ጀመር። ነገር ግን በዚህ ወራት የመጣ ይህ ክፉ ሰው እንዳያስትህና የአባትህ የሞተ ቄልን የእናትህ እስለንደኔን አምላኮች በወትሮው ዘመን በእነዚህ አምላኮች ክብር ያገኙባቸውን እንዳታጠፋ ተጠንቀቅ። ይህንንም እያሉ በእሳቱ ላይ በእግራቸው ያሸበሽቡ በእጃቸው ያጨበጭቡ ነበር። ሞቶሎሚም እነሱን አይቶ ብፁዕ አባታችን ተክለ ሃይማኖትን እንዲህ አለው፣ ደስ ያለህ ብፁዕ ሆይ እነሆ ማርያም ተአምራትን ማሳየት ጀመሩ፣ አንተ ግን ተአምራት ትሰራለህ አለው። ብፁዕ አባታችንም የእግዚአብሔርን የጌትነት ክብር እስክታይ ድረስ ተአገስ ብሎ መለሰለት። ንጉሡም ደስ ያለህ አባት ሆይ እስኪ እንዳታሳፍረኝ አለው። ብፁዕ አባታችንም እነዚህ ተንኮለኞቹ እንዳይሸሹ እንደ ግድግዳ ሆናችሁ እሳቱን ከባችሁ ቁሙ ብሎ አስራ ሁለቱን ካህናት አዘዛቸውና እሳት ውስጥ ዘሎ ገብቶ በመካከላቸው ቆመና አሰምቶ በመናገር በሦስቱ ስላሴ ስም ሰይጣን እፈር፣ ድል ተነሳ፣ ርኩሳን የሆኑ አገልጋዮች በዚህ እሳት ይቃጠሉ አለ። የቃሉንም ድምፅ ከመስማት የተነሳ እነዚህን መሰሪያን ሰይጣን ጥሏቸው ስለሸሸ ተቃጠሉና አመድ ሆኑ። ያን ጊዜም ንጉሱ ደነገጠ። ሰራዊቱን ብፁዕ አባታችን ተክለሃይማኖት ያደረገውን ይህን ተአምራት አይተው ፈሩ፣ ተንቀጠቀጡ። በዚህችም ቀን በዳሞት አውራጃ ሁሉ ታላቅ የማስፈራራት ግርማ ታየ። ብፁዕ አባታችንም በእሳቱ መካከል ብዙ ጊዜ ቆመ። የሰለስቱ ደቂቃን ጸሎት አሥራ ሁለቱን መዝሙራት ጸለየ። ዳግመኛም ህዝቦችን አድን ርስቶችንም ባርከን እባሮችንም ለኛ ድል መንሳትን ገቢረ ተአምራትን ስጠን እያለ የድርሳኑን መሐሌት በመንፈሳዊ መዝሙር ዘመረ። ይህንንም መሐሌት እስከ መጨረሻው ድረስ ዘመረ። ይኸውም እስከ አሁን አለ። ዋዜማ ተቁሞ ካበቃ በኋላ የወንጌል ካህናት ያገለግሉበታል። ንጉሱም ዘመረ፣ መሐሌት አደረገ። ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ። ካህናቶች ህዝቦቹንም አድነን ማርያዎችህንም እኛን አክብረን እያሉ የአባታቸውን መሐሌት ይዘምሩ ጀመር። የንጉሱም ሰራዊት የጌታቸውን መሐሌት ይዘምሩ ጀመር ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ እያሉ ኦቶሎሚም ስላየው ተአምራት በዚያን ጊዜ ብዙ ልልታ፣ ግርግርታ፣ ቀረርቶ፣ ፉከራ አደረገ። ልብጾ አባታችን ጸሎቱን በጨረሰ ጊዜ ፊቱ ከፀሐይ ይልቅ እያበራ ከእሳቱ ውስጥ ወጣ። የእሳቱ ሽታ ከቶ በላዩ አልነበረም ነበር። ንጉሱም ከሰራዊቱ ጋር ልብጾ አባታችን ከእግሩ ስር ወድቀው ሰገዱ። ህዝቡም እንደ አንድ አፍ ተናጋሪ በአንድ ቃል ሆነው አሰምተው ተናገሩ። ባሪያውን ከሚነድሳት ባዳነ ማርያንን ባጠፋ በተክለ ሃይማኖት ፈጣሪ አምነናልም አሉ። ንጉሱም አባቴ፣ ያለ እውቀት የበደልኩን ይቅር በለኝ። ከእንግዲህ ወዲህ ግን ሁሉን በሚችል አምላክ አመንኩ እንዳልከኝም ሁሉን አደርጋለሁ። እጹ አባታችንም ወደማታልፍ ርስቱ ወደ መንግስተ ሰማያት እነሆ እግዚአብሔር ጠርቶሃልና አትፍራ፣ ልጄ ሆይ አለው። ንጉሱም አዋጅ ነጋሪ ውጣ ብሎ አዘዘ። በቤተ መንግስቴ ያለው ሁሉ አገረ ገዥም ቢሆን ራስ ቢተወደድም ቢሆን፣ ደሃም ባለጸጋም ቢሆን ለጣዖት የሰገደም አሪት በቤቱ የተገኘበት ቢኖር ገንዘቡ ይወረስ፣ ሰውነቱን በሞት በእስራት ይቀጣ ጦመ ግራር በሚባል ገደል ይጣሉት፣ ከዚያም ተጣጥሮ ይሙት፣ ህዝቡም ሁሉ በተክለ ሃይማኖት ፈጣሪ ይመን ብሎ አዘዘ። አዋጅ ነጋሪው ወጥቶ የንጉሱን ቃል ለዳሙት ከተሞች ሁሉ ነገረ። ሞቶሎሚም ብፁዕ አባታችን ተክለሃይማኖትን ተነስተ በአምላክ ስም አጥምቀኝ አለው። ብፁዕ አባታችን ተክለሃይማኖትም ተነስቶ ውኃውን ባርኮ ንጉሱን ከሰራዊቱ ጋር አጠመቃቸው። በዚህች ቀን የተጠመቁትን ቁጥራቸው 1209 ሰዎች ነበሩ። ብጹ አባታችን ተክለ ሃይማኖትም ሞቶሎሚን ቀድሞ ተስፋ እንደሰጠው ስምህ ፍስሐ ጽዮን ይሁን፣ ስጋውን እንደሙን ሳትቀበል ምንም ምን አትቀመሳለው። ነገር ግን በዚህ ቀን መስዋዕት መስራት አልተቻለውም፣ ጊዜው መሽቶ ነበርና፣ ሞቶሎሚን በዚያች ለሊት ከምግብ ወገን ምንም ምን ሳይቀምስ አደረ። በበነጋው ብፁ አባታችን ተክለ ሃይማኖት እነዚያን ካህናት ጠራቸውና ንጉሱ በማድረካቸው ጊዜ ታቦት አመጣ ወይስ አላመጣም ብሎ ጠየቃቸው። አዎን አምጥቷል ነገር ግን ከአልጋው ላይ ትራስ አድርጎታል ብለው ነገሩት። አባታችንም በምርኩ ጊዜ ያመጣኸውን ታቦት ላክልኝ በሉት ብሎ ላከ። ንጉሱም ከራስየው አንስቶ ላከለት። አባታችን ተክለ ሃይማኖት ይህንን ታቦት አይቶ ይህ ታቦት በኢየሱስ ክርስቶስ ስም የከበረ ነው ከሚለው በፊት ለፊቱ ከተመለከተ በኋላ በጀርባው ደግሞ ይህ ታቦት በጳጳሳቱ በከሳቴ ብርሃን በአባ ሰላማ እጅ የተባረከ የኢትዮጵያ ነገስታት የአብርሃዋ ጽፋ ታቦት ነው የሚል ቅርጽ አገኘ። ብፁ አባታችን ተክለ ሃይማኖትም ይህንን አይቶ እጅግ አለቀሰ፣ እንዲህ ሲል፦ አቤቱ ጌታዬ ሆይ በረከሱት ቤት ስለነበረው ታቦት ምን ባደርግ ይሻለኛል? ንጹሕ ስጋህን ክቡር ደምህን በምን እሰራለሁ? ወይስ በጳጳስ እጅ የተባረከውን ታቦት ዳግመኛ መባረክ ይሆንልኛልን? ብሎ ጠየቀ። ይህንንም እያለ ሲያዝን ሲቆረቆር፣ ወዳጅ ተክለ ሃይማኖት ጣዖቶቹን ልትሸር ታቦት ልታከብር ካህናትንና ዲያቆናትን ልትሾም እኔ ልኪያህለውና፣ ትዘን አሁንም ታቦቱን አክብረው መባረኩንም አትፍራ። በዚህች በጨለማይቱ ሀገር እንደኔ የዓለም ብርሃን አድርጌሃለሁና ሹመትህም ሊቃነ ጳጳሳት እንደሚሾሟቸው እንደ ሌሎች ጳጳሳት አይደለም። ለአንተ ግን እኔ የፍጹም ስልጣን ሰጥቼ በአንደበቴ ሾም ያለው የመጣውም ቃል ይህንን ተናግሮ ዝም አለ። ክቡር አባታችን ተክለ ሃይማኖትም አንድ ሰዓት ያህል በልቡናው ያወጣ አይወርድ ነበርን። እንዲህ እያለ ክህነት መስጠትና ታቦት መባረክ ያለ ቅባ አሜሮን ይሆናልን? ቅባሜሮን በአሜሮን የሌለኝ ድሃ እኔ ምን አደርጋለሁ አለ ስለዚህም ሲያዝን ሲቆረቆር የመላእክት አለቃ ቅዱስ ሚካኤል በስተቀኝ ቆሞ ታየው እነሆ ቅባሜሮንና ቅዳሴ መጽሐፍ አመጣሁልህ ተቀበል እግዚአብሔርም እንዳዘዝኩ አድርግ ብሎሃል አለው ብፁዕ አባታችን ተክለ ሃይማኖትም ደስ ተሰኘ በሰውነቱም ሐሴትን አደረጉ ታቦቱንም ባረከ ለጣውት ሰግደው የነበሩትን እነዚያን ካህናት አስቀድሞ ባረካቸውና ዲቁና ቅስና ሰጣቸው ሁሉንም በየስማቸው ጠራቸው። አሮንን ጴጥሮስ አለው፣ ኢዮብን እንድሪያስ ኢሳይያስን ቶማስ አላቸው። እንደዚህ አድርጎ 12ቱን በ12ቱ ሐዋርያት ስም ጠራቸው። የቡራኪውም ጸሎት በተፈጸመ ጊዜ ብፁዕ አባታችን ወጣ። እስከዚያ ድረስ ንጉሡ እህል አልቀመሰም ነበር፣ በዚያች ቀን አክፍሎ አደረ እንጂ። በነጋም ጊዜ ወደ ብፁዕ አባታችን እነሆ እህል ውሃ ከቀመስኩ ውስጥ ቀን ነውና በረሃብ እጅግ ደከምኩ፣ ቁርባንን አትሰራምን ብሎ ላከ ብፁ አባታችንም መልእክተኞችን ለንጉስ እንዲህ በሉት ልጄ ሆይ፣ ከጾም የተነሳ ትፍራ፣ ጾም የነፍስን ቁስል ትፈውሳለችና የስጋንም ፍቃድ ታደክማለችና፣ እኔም ቁርባኑን ፈጥኝ እሰራልሃለሁ በሉት አላቸው። ብፁ አባታችን ተክለ ሃይማኖትም የመላእክት አለቃ ቅዱስ ሚካኤልን እንግዲህ እንዴት ያደርጋለሁ? የዛሬ ቀኑ አርብ ነው። በነክ ቁርባን ሰርቼ በጠዋት ምሳስ በልቼ ህዝቡን ወደ ደገኛ የቱ ክርስትና ማገባት ስፈልግ ይልቁን የክርስቲያን ህግ አፈርሳለሁን አለው የመላእክት አለቃ ቅዱስ ሚካኤልም አባታችንን ፀሐይ እስክትገባ ድረስ የሚያቆዩ ብዙ ሰዎች አሉና ቅዳሴውን በሶስት ሰዓት አድርግላት የታላላቆቹ ምግስ ፃዋዌ አረስት እስኪ ደርሱ ድረስ ስርዓተ ቅዳሴውን አድርስ አለው አባታችን ተክለ ሃይማኖትም ቁርባኑን እንድትቀበል ፈጥነና ብሎ ወደ ንጉሱ ላከበት ንጉሱም ከሰራዊት ሁሉ ጋር መጣ ንጉሱ እና ሰራዊቱ አባታችንን ከረሃብ ጽናት የተነሳ እጅግ ትደክመናል ቅዳሴውን በቶሎ አድርግልን አሉት አባታችንም ቁርባኑን ከሰማይ በወረደለት ህብስትና ጽሩይ ወይን አደረገ። ለንጉስና ከሰራዊቱም የክርስቶስን ስጋና ደም አቀበላቸው። የመላእክት አለቃ ቅዱስ ሚካኤልና የመላእክት አለቆች ሁሉ እንደ ቆሞስና እንደ ኤጲስቆጶስ ሁነው በቀኝ በግራ ይራዱት ነበረ። ብፁዕ አባታችንም የመስዋዕቱን ስራ ጨርሶ አርብ ከቀኑ በ12 ሰዓት ከመቅደስ ወጣ። የእግዚአብሔርንም ልጅ በማሳመን በዳሞት አውራጃ ሁሉ ህይወት ተሰጠ። ንጉሱም ከሰራዊቱ ሁሉ ጋር ደስ ተሰኘ። ጻድቁ አባታችን ተክለ ሃይማኖትም ህግን ለሱ አስተማረ። ለሞቶሎሚ ለንጉሱ ያለ ፍቃድ በማስገደር ለጣዖት ለሰገሩ ለካህናቱና ለአመኑ ሁሉ ፍቃድን የሚፈጽም ፍቅሩን የማያጎል ቸርነቱን የማይከለክል የአባታችን የአቡነ ተክለ ሃይማኖት አምላክ የእኛም አምላክ የሁላችንንም ጸሎትና ልመና ይቀበል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።